አልጋ ተወደደ፣ ቁምሳጥንም ተወዷል፣ ሶፋም እጅግ በጣም ተወዷል። በአጠቃላይ የፈርኒቸር ቤት ውጤቶች ዋጋቸው አልቀመስ ብሏል። የተሻለ ትርፍ ስላለው በፈርኒቸር ቢዝነስ ላይ የተሰማሩ ሰዎች ሚሊዮነር ናቸው። እናንተስ ባላችሁ ገንዘብ ከዛሬ ከነገ ምን አይነት ቢዝነስ ለስራ እያላችሁ ለተጨነቃችሁ የዛሬው ምርጥ የቢዝነስ ተቆማ ለእናንተ ነው። በነገራችን ላይ የፈርኒቸር ቢዝነስ እጅግ በጣም አዋጪ አትራፊና ሚሊዮነር የሚያደርግ የቢዝነስ ሀሳብ ነው። ለመሆኑ የፈርኒቸር ቤት ለመክፈት ምን ያክል ካፒታል ያስፈልገናል? የፈርኒቸር ቤት ለመክፈት ጽፈት ማሽኖችን እና ግብአቶችን በቅናሽ ዋጋ ከየት ነው የምናገኘው? እንዲሁም ደግሞ የከፈት ነው የፈርኒቸር ቤት ቢዝነስ አሪፍ ገበያ እንዲኖረውና ተወዳጅ እንዲኖረው ትርፋማ እንዲሆን ምን አይነት ሚስጥርና ምን አይነት ሂደቶችን እንከተል የሚሉትን ዛሬ ቁልጭ አድርጌ የማስረዳቸው ይሆናል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ወደ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታቆኝ ሀብትሽ፣ ለምታቁኝ ደግሞ እንኳን በሰላም ቆያችሁን እያልኩኝ የዛሬውን የቢዝነስ ሀሳብ በርካቶቻችሁ በውስጥ መስመር ስጠይቁ ነበረ። እኔም ታዲያ ዛሬ ጊዜው ደርሶ ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ነገ ቤት ትገዙበታላችሁ፣ ነገ የተሻለ ኑሮ ትኖሩበታላችሁ፣ ነገ መኪና ትገዙበታላችሁ ብዬ ያሰብኩት ምርጥ የቢዝነስ ሀሳብ ስለሆነ እስከ መጨረሻው ድረስ ተከታተላችሁኝ። በዚህ የቢዝነስ ስራ ላይ እንድትሰማሩ ስል ከወዲሁ እየነገርኳቸው በቀጥታ ወደ ዛሬው ቢዝነሳችን እናመራለን። ከሁሉ አስቀድሜ ስለ ፈርኒቸር የተወሰነ ነገር ልንገራችሁ። ፈርኒቸር ቤት ወይም ደግሞ የፈርኒቸር ቢዝነስ ለየት የሚያደርገው ከሰዎች ጋር አብሮ የተቆራኘ፣ ከሰዎች ጋር የተጋመደ፣ ሰዎች በበዙ ቁጥር የፈርኒቸር ቢዝነስም የሚበዛ ገበያው በደንብ የሚሆን፣ ሰዎች በወለዱ ቁጥር ወይም ደግሞ ሰዎች በተጋቡ ቁጥርና ሰዎች በበዙ ቁጥር በዛው ልክ የሚበዛ የፈርኒቸር ቢዝነስ፣ ዛሬ የሰራቸው ጥቃ ነገ የሚወደድ፣ ነገ የተሻለ ትርፍ የምታገኙበት፣ እንዲሁም በተጨማሪ ደግሞ ኤክስፓየርድ የማያደርግ ጥሩ ደንበኛ የምታፈሩበት በየጊዜው እነዛ ሰዎች እቃቸውን ለመቀየር ባሰቡ ቁጥር እቃ ለመግዛት በገዙ ባሰቡ ቁጥር ወደ እናንተ የሚመጡበት ምርጥ የቢዝነስ ሀሳብ ስለሆነ ከሌሎቹ የቢዝነስ ሀሳብ ለየት ያደርገዋል። የፈርኒቸር ቢዝነስ ወርክሾፕ ከመክፈት ጀምሮ እንዲሁም ደግሞ የቢዝነስ ወይም ደግሞ የፈርኒቸር ሾሩም እስከ መክፈት ድረስ ያለውን ሂደት እና ምን ምን ይመስላል የሚሉትን እንቀጥል። የመጀመሪያው የምንመለከተው እንግዲህ የሚያስፈልገን የፈርኒቸር ቢዝነስ ለመክፈት ወይም ደግሞ ፈርኒቸር ቤት ለመክፈት ቤት ያስፈልገናል። መሸጫ ቤት ብለን እናስበው ወይም ደግሞ ወርክሾፕ ሊሆን ይችላል። በጀርባ ወርክሾፕ ሊሆን ይችላል። በፊት ለፊት በኩል እንደ ዲስፕሌይ ደግሞ ማሳያ የሚሆነን ወርክሾፕ ያስፈልገናል ማለት ነው። ስለዚህ ከወርክሾፑ ስንነሳ የፈርኒቸር ቤት የመጀመሪያ የሚያዋጣው ራሳችሁ ስትሰሩ ነው። ራሳችሁ ወርክ ስታደርጉ፣ ራሳችሁ ስታመርቱ ነው። አልጋ ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ቁምሳጥን ሊሆን ይችላል። ዋሬቨር የትኛውንም አይነት የፈርኒቸር ቤት ውጤቶችን ወይም እቃዎችን ራሳችሁ አምርታችሁ ወደ ገበያ ብታወጡት ኦልሞስት ወደ ሰባ ሰማኒያ ፐርሰንት የሚሆነው ለእናንተ ትርፍ ይሆናል ማለት ነው። ሃያ ወይም ሰላሳ ፐርሰንቱ ምን ይሆናል እንደ ወጪ ይሆንላቸዋል ማለት ያክል ነው። ይሄ ግን ከሰው ተረክባችሁ መሸጥ ይቻላል፣ ምንም ችግር የለውም። ግን ትርፉ ደግሞ ተገላብጦባችሁ ሃያ ፐርሰንት፣ ሰላሳ ፐርሰንት ብቻ ትርፍ ስለሚሆንባችሁ፣ ግን እናንተ ከመክፈት ጀምሮ እስከ መሸጥ ያለውን ፕሮሰስ ነው የምነግራችሁ፣ ለማለት ያክል ነው። ስለዚህ የመጀመሪያው ቤት ወይም ወርክሾፕ ያስፈልጋቸዋል። ከዛ በተረፈ ደግሞ ወደ ግብአቶቹ ንምጣና። ጣውላ፣ ቺፑድ፣ ላሚኔት እንዲሁም ደግሞ ኮምፐርሳቶ የሚባሉ ግብአቶች ያስፈልጓቸዋል። ለምን? ለፈርኒቸር ቤት ቢዝነስ ወይም ደግሞ አልጋዎችን፣ ሶፋዎችን ሊሆን ይችላል የተለያዩ አይነት ለቤት ፍጆታ በፈርኒቸር የሚሰሩ ስራዎችን ለመስራት ማለት ነው። እሺ እንቀጥል። ከዛ በተረፈ ደግሞ ምን ያስፈልጋቸዋል? አሁን ከግብአቶች ወጣ እንበልና እዚህ ላይ ጥቃቅን ነገሮችን የማልገልጽላችሁ ሊኖሩ ይችላሉ። አሁን የኮላ ማስቴሽ ምናምን የተለያዩ ነገሮችን ላልጠቅስላችሁ ይችላሉ። ኢዚ እና የሆነ በጣም ትንንሽ ጥቃቅን ነገሮች ስለሆኑ የባለሙያ ያስፈልጋችኋል። አሁን የፈርኒቸር ቢዝነስ ውስጥ ለመግባት ቢቻን እናንተ ራሳችሁ ሙያውን ልምዳችሁት ራሳችሁ ዲዛይን እያደረጋችሁ ራሳችሁ ብትሰሩ፣ ሙያውን እንዴት እንልመድ እንደ ለመጠቆም ያክል የመጀመሪያውን የምመክረው ፈርኒቸር ቤት የተሰማሩ ሰዎች ካሁን በፊት ያሉ ሰዎች ጋር ተጠግታችሁ በመልመድ ተጠግታችሁ ደግሞ ሙያውን በነፃ በማገልገል ሊሆን ይችላል። የተለያዩ ነገሮችን ከነሱ በመማር ሊሆን ይችላል። ከዛ በተረፈ ደግሞ ስልጠና የሚሰጡ ሰዎች እንዳሉ ሰምቻለሁኝ። ከተማ ውስጥ ላይ ወይም ደግሞ ሶሻል ሚዲያ ቲክቶክ ላይ ታችሁ ከሆነ ፌስቡክ ላይ ዩቲብ ላይ የፈርኒቸር ዲዛይን ይሄ ኢንተሪየር የሚባሉትን ጨምሮ ስልጠና የሚሰጡ ሰዎች አሉ። እዛ ስልጠና ውስጥ ገብታችሁ መሰልጠን ይቻላል። ከዛ በተረፈ ደግሞ በዛ ሙያ ውስጥ ያሉ ሰዎችንም ደግሞ ስለሚያዋጣችሁ ፈርኒቸር ሙያ ላይ ሙያ ያላቸውን ሰዎችን መቅጠር ትችላላችሁ ለማለት ያክል ነው ከዛ በተረፈ ደግሞ ማሽን ያስፈልጋችኋል ወደዚህ ስራ ውስጥ ለመግባት ከማሽኖቹ መካከል የተለያየ አይነት ማሽን ሊኖር ይችላል እንደየ ብራንዳቸው እንደየ ከፍታና እንደ ዝቅታቸው ዞሮ ዞሮ ግን የሰው ልጅ ከታች ይነሳል እስከ ላይም ይቻላል ምንም ችግር የለውም ፈርኒቸር ቤት እስከ ትልቅ ወርክሾፕ ወይም ደግሞ እንደ ፋብሪካ መክፈት ይቻላል እኛ ግን በአቅማችን ምን አይነት ወርክሾፕ መክፈት እንችላለን የፈርኒቸር ቤት መክፈት እንችላለን የሚለውን ስለሆነ ለጊዜው ለመስሪያ የፈርኒቸር ቤት ቢዝነስ ለመክፈት ለመስሪ የሚጠቅሙ ነገሮች እንደ መቆረጫ የሚባል ማሽን አለ። መሰንጠቂያ፣ መላጊያ፣ ማለስለሻ እንዲሁም ጥቃቅን ነገሮች የተወሰኑ ነገሮች ይኖራሉ እንደየብራንዳቸው። ለጊዜው ግን እነዚህ ለመስሪያ የሚያገለግሏቸው የሚጠቅሟቸው፣ ወይም ደግሞ ይህ ጎደለ የማይባሉ ግብዓቶችንና አስፈላጊ እቃዎች ናቸው። እነማን እነዚህ አሁን የጠቀስኩላችሁ ቤት፣ ጣውላ፣ ቺፑ፣ ላምኔት፣ ኮምፖርሳቶ ማሽኖችንና ባለሙያን ጨምሮ ያስፈልጋቸዋል ማለት ነው። ስለዚህ ወርክሾፑ ደግሞ ትንሽ ሊሆን ይችላል በትንሹ መጀመር ከሰባችሁ ትልቅ ሊሆን ይችላል፣ እንደፈለጋችሁት ማለት ነው። ይህ ያስፈልጋችኋል። ከዛ በተረፈ እነዚህን ጣውላዎች ወይም ደግሞ ቺፑዶቹን ላምኔት እና ኮምፕረሳቶችን ማሽኖችን ጨምሮ በቅናሽ ዋጋ የምናገኘው የት ነው፣ ከየት ማምጣት አለብን የሚለውን እንገራችሁ። አሁን ቅድም የጠቀስኩላቸው እና ጣውላ ቺፑድ ላምኔት የሚባሉትን እነዚህን የመጀመሪያው በሁለት አይነት መንገዱ ይሸጣል። የመጀመሪያው ከፋብሪካው ከራሱ ነው። ቺፑዱን ጣውላዎችን የሚያመርት ፋብሪካ አለ። ለምሳሌ ፕላይውድ ነው ምናምን የሚባል አይቻለው። ቲክቶክ ላይ ሰርች ብታደርጉ ጣውላዎችን እና የተለያዩ ለፈርኒቸር ቤት የሚያገለግሉ ላምኔትዶችን እንደውም የተለያዩ ነገር ነገሮችን የሚያከፋፍሉና በፋብሪካ ደረጃ በብዛት ሊጠይቋቸው ይችላሉ። ምናልባትም በመኪና ውረዱ ሊሏቸው ይችላሉ። ኦልሞስት ከመቶ ፍሬ በላይ ከሆነ ከማከፋፈያ ወይም ደግሞ ከማምረቻው ማውጣት እንደሚቻል ነው የሰማሁት ኢንፎርሜሽኑን። ዞሮ ዞሮ ግን እናንተ ለጊዜው ዳዲ እስከምትሉ ድረስ ደግሞ በደንብ በማከፋፈያ ደረጃ ከእንትን ቤት አላልኩም፣ በነገራችን ላይ ከህንፃ መሳሪያ አላልኩም። ህንፃ መሳሪያ ራሳቸው አትራፊ ስለሆኑ ከማከፋፈያ የሚባላል ራሱ ጣውላውን ብቻ የሚሸጡ ለአምኔትዱ ወይም ደግሞ ኮርኒሶቹን ኮፖርሳቶቹን የሚሸጡ ስላሉ ከማከፋፈያው ይሄንን ብትገዙ እናንተ ነገ ለምትሰሩት ፈርኒቸር የተሻለ ትርፍ እንድታገኙበት ለማለት ያክል ነው። ከዛ በተረፈ ደግሞ ማሽኖቹን የት ትገዛላችሁ የሚለውን ደግሞ ልንገራችሁ። ቅድም ያልኳቸው መቁረጫ፣ መሰንጠቂያ፣ መላጊያ ማለስለሻ የሚባሉትን በሁለት አይነት መልኩ መግዛት ይቻላል። ከአሁን በፊትም የህንፃ መሳሪያ እቃዎች ወይም ደግሞ ማሽነሪዎችን ለመግዛት የመጀመሪያ ተመራጭ እና በቅናሽ ዋጋ የምታገኙት የት ነው ብያለሁኝ። ሰንጋተራ የሚባል አለ። ሜክሲኮ አካባቢ ሰንጋተራ ላይ ብትሄዱ ሲሄዱ እንደየ ብራንዳቸው በቅናሽ ዋጋ የምትፈልጉትን እዛ ሄዳችሁ ብትነግሯቸው ጣውላ ቤት ልከፍት ፈልጌ ምንምን አይነት ማሽን ያስፈልገኛልና ማሽኖቹ የትኛዎቹ ናቸው፣ ስንት ስንት ናቸው ብላችሁ ብጠይቁ እዛ ይሸጡላቸዋል። ክፍለ ሀገር ያላቸው ሰዎች ሊወደድባቸው ይችላል። አዲስ አበባ መታችሁ ግን ብትገዙና ጭናችሁ ብትሄዱ የተሻለ ነው ልላችሁ እፈልጋለሁ። ከሰንጋተራ በተጨማሪ መርካቶም ይሸጣል። አሁን ፈርኒቸር ቤት ለመክፈት ያሰባችሁ ሰዎች የተለያዩ መቁረጫ፣ መሰንጠቂያ፣ መላጊያ፣ ማለስለሻ የሚባሉትን እቃዎች መርካቱን ደግሞ መግዛት ትችላላችሁ ለማለት ያክል ነው። ሁሉም ነገር በቅናሽ ዋጋ እዛ የሚሸጥበት ነው። ከሰው ላይ ከምትገዙ እንዲሁም ደግሞ ከህንፃ መሳሪያዎች ላይ ከምትገዙ ፈርኒቸር ቤት ለመክፈት ካሰባችሁ እዛ ሄዳችሁ ብትገዙ የተሻለ ነው። አሁን ወደ መካከል ላይ ደረስን ማለት ነው። ግባቶቹን ነግሬያቸዋለሁ፣ የት እንደምትገዙ ነግሬያቸዋለሁ። ከዛ በተረፈ ደግሞ ወደታች ሚስጥር ልንገራችሁ ሰዎች የተሻለ የሚደርሱበት የፈርኒቸር ቢዝነሳቸው የፈርኒቸር ቤታቸው ተወዳጅ የሆነበትን ሚስጥር ልንገራችሁ። የመጀመሪያ ዋጋ ነው ከጥራት ጋር ዋጋ ዲስካውንት አድርጋችሁ ብትሸጡ በደንብ ሚስጥሩ አሪፍ ነው። ለዚህ በቃ ለፈርኒቸር ቢዝነስ ትልቁ ሚስጥር ዋጋችሁ ተመጣጣኝ መሆን መቻል አለበት፣ ህብረተሰቡን ያማከል መሆን መቻል አለበት። ከዛ በሁለተኝነት ደረጃ ደግሞ ጥራት ላይ የተሻለ ጥራት መስራት አለባችሁ። ሶሻል ሚዲያዎች ላይ አይታችሁ ከሆነ እንሰራለን እያሉ የተለያዩ ሶሻል ሚዲያዎች ላይ ይለቃሉ። ቤት ሲመጣ ሌላ ነው ወይ ያዘዛቸው ያላችኋቸው በፎቶ የሚያሳዩአቸው እቃ ሌላ ይሆናል፣ አይደለ? ስለዚህ እናንተም ደግሞ የፈርኒቸር ቤት እቃውን የምትሰሩ ከሆነ ቁምሳጥን ከሰራችሁ አልጋ ከሰራችሁ በተሻለ ጥራት ብትሰሩ፣ ምክንያቱም ነገ የተሻለ ትርፍ ስም እንዲኖራችሁ፣ ደንበኛ እንዲሆኑአችሁ፣ ከስተመር እንዲሆኑአችሁ ስለሆነ በጥራት ብትሰሩ፣ አሳማኝ በሆነ ነገር ብትሰሩ አሪፍ ነው። በሶስተኝነት ደረጃ በተባለው ቀንና አይነት ማድረስ መቻል አለባቸው። አሁን ሚስጥሩ ነው ምነግራችሁ የእናንተ የቢዝነስ ሀሳባችሁ ወይም ደግሞ ይሄኛው የፈርኒቸር ቤታችሁ ተወዳጅነት እንዲኖረው እናንተ ተአማኝነታችሁ የተሻለ ቦታ መድረስ መቻል አለበት። ቀደም እንዳልኩ በአይነቱ የታዘዛችሁትን አልጋ በራሱን በመሰለ መልኩ በተባላችሁበት ቀን። እንደው ታዝባችሁ ከሆነ ተመልካቾች፣ ፈርኒቸር ቤት፣ ብረታ ብረት ቤት፣ የተለያዩ ቦታዎች ላይ እቃ ስታዙ ማክሲም በጣም ከፍተኛ ልዩነት ነው ያለው። ዛሬ የታዘዛችሁት እቃ ለቀጣይ ሳምንት ብላችሁ ተነጋግራችሁ ስታበቁ የዛሬ ወርም በትክክል ላይ ደርሳችሁ ይችላል። የዛሬ ሁለት ወር ሶስት ወር ምናምን ነው በቃ እንዳለ አንዛዝተው ቀብድ ከፍላችሁ ምን ከፍላችሁ በቃ ተስፋ ቆርጣችሁ እራሱ ሌላ ቦታ ልታዙ ትችላላችሁ። ወይም ደግሞ እንደምንም ብላችሁ እቃውን ሳትፈልጉት በቃ የእቃው ፍላጎታችሁ ካለፈ በኋላ እቃውን መውሰዱ የምትባሉበት አለ። ምክንያቱም በመጀመሪያ ቀብድ ትከፍሏቸዋላችሁ ያሸቸዋል። ስለዚህ እናንተም የፈርኒቸር ቢዝነስ ላይ የምትሰማሩ ሰዎች ካላችሁ ሰውን አለማሸት አለማጉላላትና በተባለችበት ቀን በተባለችበት ቀን ካልሆነ ደግሞ ከዛ በፊት ቢቻል ብታደርሱና ሰዎችን ብታስደስቷቸው፣ ዛሬ ቁምሳጥን የገዛችሁ ሰው ነገ አልጋ ይገዛችኋልና እንደዛ ብታደርጉ ይቺ ቀጠሮ ቀን ላይ ከፍተኛ በጣም ብዙ ሰው ባለሙያ ጋር የሚያጋጭ ነገር ስለሆነ ከፍተኛ ጥንቃቄ ያስፈልጋችኋላችሁ ፈልጋለሁ። ከዛ በኋላ በፓኬጅ ማዘጋጀት ደግሞ ይሄ ሚስጥር ነው ምነግራችሁ። በፓኬጅ ስላችሁ አልጋ ቁምሳጥን ሊሆን ይችላል፣ የቤት ወንበሮቹን አጠቃላይ ለቤት ፍጆታ የሚያገለግሉ የፈርኒቸር ውጤቶችን በፓኬጅ ብታዘጋጁ በቀናሽ ዋጋ በጣም ሰዎች ሚሊዮነር የሆኑበት ነው የምነግራችሁ። በነገራችን ላይ በጣም ሰው ከብዛት ሲገዛችሁ ብዙ ለምሳሌ አልጋውን፣ ቁም ሳጥኑን፣ ወንበሩን ሁሉንም ከናንተ ሲገዛችሁ ከእያንዳንዱ የምታገኙ ትርፍ የተሻለ ስለሚሆን በፓኬጅ መልኩ ቀነስ አደርጋችሁ ለሰዎች ብታቀርቡ ጥሩ ነው። ይሄኛውም አንድ ሚስጥር ነው ልነግራችሁ ፈልጋለሁ። ከዛ በስተመጨረሻ ደግሞ ሎኬሽን ነው በቃ የትም ቦታ ላይ ለየትኛውም አይነት ቢዝነስ ሎኬሽን ነው። ሎኬሽን ሲባል አስፋልት ቦታ ነው ወይ ገበያ ያለ ቦታ ነው ወይ ምናምን የምትሉ ሰዎች አላቸው። እንደዚህ አይደለም። ሰው ነው ሰው፣ ቅድም ብያቸዋለሁ። ከሰው ላይ መሰረት ያደረገ በሰው ሕይወት ታው በሰው ዕለት ላይ በሰው ኑሮ ላይ የተመረኮዘ ቢዝነስ ስለሆነ ሰዎች የሚኖሩበት አካባቢ ላይ ለምሳሌ ኮንዶሚኒየም አካባቢው ከሆነ ኮንዶሚኒየም ያለበት አካባቢ ላይ መክፈት ሊጠበቅባችሁ ይችላል። ውስጥ የሚሆን ውጭ የሚሆን እሱ ማተር ያደርገው፣ ዞሮ ዞሮ የሰው እንቅስቃሴ ያለበት መሆን መቻል አለበት። ሰዎች የሚኖሩበት መሀል ከተማ ላይ ሄዳችሁ ፒያሳ ላይ ወይ ደሞ ሄዳችሁ ቦሌ ላይ ብትከፍቱ ምንም ትርጉም የለውም፣ ሚኒንግ ለስ ነው። ምናልባት ለኤግዜሪ የሆነ ቀይዛችሁ እዛ ልትሸጡ ትችላላችሁ፣ ከተወሰነ ወይ ደሞ የሚገዛችሁ የሀብታም ሰው ነው። ግን እናንተ ድክ ድክ የምትሉ የፈረንቸር ቤት ቢዝነስ የምትከፍቱ ሰዎች ካላችሁ የሰው እንቅስቃሴ ያለበት አካባቢ ላይ ብትከፍቱ በጣም የተሻለ ትርፋማ የምትሆኑበት መንገድ ነው ማለት ነው። ከዛ በተረፈ ቢዝነሱን እንዴት እናምጣው እንዴት እናደርግ ለምትሉ ሰዎች ደግሞ ሌላ ሚስጥር ልንገራችሁ። ቅድም የነገርኳችሁ ሚስጥሮቹ ቅድም እንዳልኳችሁ ዋጋ ላይ ጥራት ላይ በተባለ ቀንና ጊዜ ማድረስ፣ በአይነቱ ማድረስ፣ በፓኬጅ ማዘጋጀት ብያችኋለሁ። መሸጫ ሰው የበዛበት አካባቢ ላይ ሎኬሽን መምረጥ። እነዚህን ከመረጣችሁ በኋላ ደግሞ ወደ ቢዝነሱ እንዴት ትቀላቀላላችሁ፣ ገበያ ደንበኛ ከስተመር እንዴት ታፈራላችሁ ወደሚለው እንዴ የመጀመሪያው ፕሮሞሽን የሚባለውን ሲስተም ነው የምነግራችሁ። የመጀመሪያው ቁጥራን እንደሚይዘው በነገራችን ላይ ከሶሻል ሚዲያ በላይ ማውዝቱ ማውዝ የሚባል ፕሮሞሽን አለ። ሰዎች ዛሬ የሰጣቸዋቸውን አገልግሎት ለሌላ ሰው ሲናገሩ፣ ለወንድም እህቶቻቸው ሲናገሩ፣ ለሰፈር ሰው ሲናገሩ ሄደው ቤታቸው ያዩትን ቁም ሳጥን ወይ እዚህ ቦታ ያሰራው ቁም ሳጥን ምክንያቱም እናንተ ቤታችሁ ራሱ ፕሮግራም ሲያዘጋጅ አንድ ሰው ያዩትን አልጋ ያዩትን ቁም ሳጥን የታሰራሹ የታሰራው ተብሎ የናንተ ሰው እንዲጠራ እነዛ ሰዎች ለሌላ ሰው ሲናገሩ፣ ማውዝቱ ማውዝ ወይም ደግሞ አፍለአፍ ወይም ደግሞ ሰው ለሰው የሚነጋገሩበት የንግግር ሲስተም ይባላል ይሄ ማውዝ ቱ ማውዝ የሚባለው ፕሮሞሽን ማለት ነው። ስለዚህ እሱ ላይ እንድትሰሩ ማድረግ የሚጠበቅባችሁ በጥንቃቄ ማስረትና ቅድም ያልኳቸው ሚስጥሮችን፣ ይሄ ዋጋው ላይ ጥሩ ስራ መስራት፣ በፓኬጅ ማዘጋጀት፣ ጥራት ላይ ጽድት ያለቃ ከሰራችሁ ሰዎቹ ራሳቸውን እንዲመሰክሩላችሁና ገበያ ወደ እናንተ እንዲያመጡላችሁ የማድረግ ስራ መስራት። ማውዝ ቱ ማውዝ ፕሮሞሽን የሚባል አለ። ከዛ እንቀጠል። ሁለተኛው የፕሮሞሽን ሲስተም ሶሻል ሚዲያ ነው፣ ሶሻል ሚዲያዎችን መጠቀም ነው። በርካታ ሰዎች በሶሻል ሚዲያ ላይ እየሰሩ ነው ያሉት። ቁም ሳጥን ሊሆን ይችላል፣ አልጋ ሊሆን ይችላል፣ ሶሻል ሚዲያ ላይ እየለቀቁ በርካታ ሰዎች እየታዘዙና ቤታቸው ድረስ የዴሊቨሪ አገልግሎት እየሰጡ ይገኛሉ። ሕንፃዎችን የበር ገጠማ ሊሆን ይችላል፣ ኪችን ካቢኔቶችን፣ በርካታ ነገሮችን እያሰሯቸው ነው ያሉት ማለት ነው። ከገጠር እስከ ከተማ ድረስ መስራት ትችላላቸው። በፈርኒቸር የማይሰራ የትኛውም አይነት ስራ ስለሌለ፣ ስለዚህ ሶሻል ሚዲያን ተጠቀሙ። የሰራችሁትን አልጋ የሰራችሁትን ሶፋ የሰራችሁትን ነገር ሶሻል ሚዲያ ላይ ጽድት አድርጋችሁ ከሰራችሁ ጽድት አድርጋችሁ ቀርጻችሁ ከነዋጋው ጭምር ልቀቁት። ብዙ ጊዜ ሰዎች የፈርኒቸር ልቃቸውን ይለቃሉ፣ ዋጋ አይናገሩም። ዋጋ ስትናገሩ በጣም አሪፍ ነው። ሰዎች ያንን ቀጥታ ብሩን አስቦበት አይተውበት ለዚህ ቃ ይህን ያክል ብር ተገቢ ነው ብለው በቀጥታ ወስነው ወደ እናንተ ይመጣሉ። የተደበቀ ነገር አይኖርም። ፍሪ ማርኬት ቢኖር ጥሩ ስለሆነ እሱ ነው። ሶሻል ሚዲያ ተጠቀሙ። በሶስተኝነት ደረጃ ሾሩን መክፈት። የመጀመሪያ ወርክሾፕ ከሆነ ያላችሁ ወርክሾፕ በር ላይ ከሆነ የምትሰሩት እዛ ወርክሾፕ ላይ ከሆነ እየሸጣችሁ ያላችሁት ሾሩን መክፈት አለባችሁ። ሌላ ቦታ ላይ አቅማችሁ ከፍ ካለ አቅማችሁ ከጎለበተ ሾሩን ብትከፍቱ የተሻለ ነገር ነው። የተሻለ ትርፋማ ትሆናላችሁ። ሾሩም አይታችሁ ከሆነ በጣም ትልልቅ ሾሩሞች አሉ። አረከ ትንንሽ ጀምሮ እስከ ትልልቅ ድረስ ሰው እዛ መቶ የፈለገውን ፒክ አድርጎ ገዝቶ የሚሄድበት ሾሩ ወይም ደግሞ መሸጫ መጋዘን ወይም ደግሞ መሸጫ ሱቅም ብላችሁ አስቡትና ሱፐርማርኬትም ብላችሁ አስቡት። የዛ አይነት ነገር ብትከፍቱ የተሻለ ትርፍ ማግኘት ትችላላችሁ። በስተመጨረሻ ደግሞ ለቸገራቸው ሰዎች አቅም ለሌላቸው ሰዎች የተወሰነ ብር ላነሳቸው ሰዎች አሳማኝ የሆነ ማስረገጫ አሳማኝ የሆነ ዋስትና ካላቸው የዱቤ አገልግሎት ብትሰጡ የተሻለ ነው። ያ ሰው ነገ ህሊናው፣ ነገ የተሻለ ነገር ሲደርስ ወይም ደግሞ ነገ ገንዘብ ሲያገኝ ነገ ቁብ ሊወጣለት ሆኖ ሊሆን ይችላል፣ ነገ የሆነ ነገር ሆኖ ሊሆን ይችላል። ስለዚህ የዱቤ አገልግሎት አቅም ካላችሁ ነው እያልኩ ያለሁት። በሌላችሁ ነገር ላይ ሰታችሁ ባዷችሁ መቅረት የለባችሁም። ያ ሰው የምታውቁት የምታምኑት ገንዘቡ እንደሚከፍላቸው እርግጠኛ ከሆናችሁ ደግሞ የዱቤ አገልግሎትን ብትሰጡ የተሻለ ራሱን የቻለ የፕሮሞሽን ሲስተም ነው ልላችሁ ፈልጋለሁ። ከዛ ወደ ትርፉ ልምጣላችሁ ደግሞ ትርፉ እንዴት ነው ልትለኝ ትችላላችሁ። እኔን ማለት ነው የሚሰሩ ሰዎች ራሳቸው አብዛኛዎቹ ላይናገሩ ይችላሉ፣ ግን እኔ ልንገራችሁ። አብዛኛውን ጊዜ ትርፉ ከ50% በላይ ነው። ቅድም ታያገርኳችሁ ነው 70%ም 60%ም 80%ም ይገኝበታል እኔ ግን አሳነሼ ከ50% በላይ ትርፋለሁ ምንም ጥያቄ የሌለው። የቤት ኪራያችሁን ከፍላችሁ የሰራተኛ ከፍላችሁ በርካታ ነገሮችን ከፍላችሁ የፈርኒቸር ቢዝነስ ላይ አስረግጬ ነው የምነግራችሁ ከ50% በላይ ትርፋለሁ። ምንም ጥርጥር የሌለው ነገር ነው። የምትከስሩበት ነገር የለም። 50% አትራፊዎች ናቸው። ዛሬ በአሁኑ ሰዓት ላይ በርካታ ሚሊየን ብሮችን፣ ቢሊየን ብሮችን አፍስሰው ሰዎች 2% 3% ለማግኘት ራሱ በጣም በርካታ ስራዎችን እየሰሩ ነው ያሉት። ከውጭ ሀገር ድረስ ኢንቨስት እያደረጉ ነው እየመጡ ያሉትና 50% እንዴት ይተረፍበታል የሚለው ራሱን ከተቃወማችሁኝ ራሱ አውርዱትና እናንተ 20 ፐርሰንት ማግኙ፣ ይበቃችኋል። የሰው ልጅ ስራ ላይ እስከሆነ ድረስ መቶ ሺህ ብር አውጥተህ 20 ሺህ ብር ካገኘህበት ያወጣህበትን እቃ ነገ ሽጠህ ወይም ዛሬ ሽጠሽ 20 ሺህ ብር ካገኘሽ የተሻለ ነገር ነው ማለት ነው። ዛሬ 20 ሺህ ብር አግኝተሽ ከሆነ የተሸጠው እቃ ላይ ነገ ከነገ ወዲያ ላይ እየተባለ በወር የተሻለ ትርፍ የምታገኙበት ስለሆነ ከ50 ፐርሰንት በላይ ትርፍ አለው በሚለው አነስተኛው ደግሞ እናንተ ዝቅ አድርጋችሁ በምትፈልጉት አስቡት። ለማለት ያክል ነው። ወደ ካፒታሉ ምን ያክል ይፈጃሉ እንደሚለው ልምጥ አላችሁ። የተከበራችሁና የተወደዳችሁ እንደተመርካቾቼ ብዙ ጊዜ ሰዎች በዚህ ሚያክል ብር ይከፈታሉ፣ እንዴት ይከፈታሉ? ይሄም ደግሞ ተስፋ የሚያስቆርጡ ሰዎች እንዳሉ አቃለሁኝ። ተስፋ የሚያስቆርጡ ሰዎች እንተዋቸውና ወደ ቢዝነሱ የገቡ ሰዎችን መሰረት አድርገን መነሻ አድርገን የተነሱበትን ካፒታል እንገራችሁ። ለምሳሌ ዝቅተኛ አንድ ሰው አንድ ሰው ዝቅተኛ የፈርኒቸር ቤት ለመክፈት ያወጣውን ብር ነው ምነግራችሁ። ወይም ደግሞ ያ እቃዎቹን ገዝቶ የገባበት ነው። ኦልሞስት እየሰራ ያለ ሰው ወደ ስራው ገብቶ የተሻለ ጥሩ ደረጃ የደረሰ ሰው መነሻው 600 ሺህ ብር ያክል ካፒታል ይዞ የፈርኒቸር ቤት የከፈተ ሰው አለ። የፈርኒቸር ቤት ስላቸው እንግዲህ አነስ ያለች ትንሽዬ ወርክሾፕ ከፍታችሁ ዝም ብላችሁ አልጋ ላይ ቁምሳጥን ለመክፈት በነገራችን ላይ በአነስተኛ በ300 ሺህ ብር መጀመር ይቻላል። ግን እያልካሉት መሸጫ ሾሩን ቤከራይን ጨምሮ ትንሽ ሻል ያለ ማሽን ገዝታችሁ ባለሙያ ቀጠራችሁ። አሁን ያለበት እንደምታዩት ከሆነ የተለያዩ አይነት ቢዝነሶችን ስትከፍቱ ተወዳዳሪና ተፎካካሪ የበዛበት ጊዜ ስለሆነ በመጠኑ ቢሆን የተሻለ ስራ ለመስራት 600 ሺ ብር መነሻ ካፒታል ቢኖራችሁ የፈርኒቸር ቢዝነስ መክፈት ትችላላችሁ። ወደ ዝርዝር ውስጥ ከገባን አሁን የምሰራላችሁ ቪዲዮ ሁለት ሰዓት፣ ሶስት ሰዓትም ከዛ በላይ ሊፈጅብኝ ይችላል። ቅድም ግን የጠቀስኩላቸው አሁን ጣውላውን፣ ችፑዱን፣ ላምኔቱን፣ ኮምፖርሳቶን፣ ማሽኖቹን ለመግዛት አጠቃላይ በዝርዝር አውጥቸው የሚፈጅባችሁን አጠቃላይ ብር ነው እዚህ ጋር 600 ሺህ ብር እየጠቀስኩላችሁ ያለሁት በሁለተኝነት ደረጃ መካከለኛ ገቢ ያለው ሰው በምን ያክል ካፒታል ሊከፍት ይችላል? የሚለው ልንገራችሁ። በአንድ ሚሊዮን ብር አሁንም የፈርኒቸር ቤት ቢዝነስ መክፈት ይቻላል። ምንም ጥያቄ የሌለው ነገር ለማለት ያክል ነው። በሶስተኝነት ደረጃ ደግሞ በሶስተኝነት ደረጃ የ መጨረሻው ለምሳሌ ከፍ አድርጎ፣ አቅሙን ከፍ አድርጎ መክፈት የፈለገ ሰው ደግሞ በሁለት ሚሊዮን ብር የፈርኒቸር ቤት ቢዝነስን መቀላቀል ይቻላል ማለት ነው። ከዚህ በላይ የለም። የፈርኒቸር ቢዝነስን ለመክፈት፣ የፈርኒቸር ቢዝነስን ለመቀላቀል ሚስጥሩና ሂደቱ ይህንን ይመስላል። ስለዚህ በከተማ በትልቅ ከተማ ውስጥ ሊሆን ይችላል፣ በትንሽ ከተማ ቢሆን ላይ ከፍታችሁ ሰዎችን ማገልገል አልጋ መስራት፣ ቁም ሳጥን መስራት፣ የተለያዩ በርካታ ነገሮችን ከፍታችሁ መስራትና መጠቀም ትችላላችሁ። ምርጥ የቢዝነስ ሐሳብ ነው። ካስቀየሟችሁ ካስከፋችሁ፣ ወይም ደግሞ ያልገባችሁ ነገር ካለ ኮሜንት ቦታ ላይ ከስር ጻፉልኝ። የዛሬው ቪዲዮ ይህንን ይመስል ነበረ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።